ቴንክ ዩ ቴንክ ዩ። ብዙ ሰዎች የሚሞቱ አሉ። ኧረ ፕሊስ እየተሳሰብ። ኧረ ብዙ ሰዎች የሚድፍት የሚሉ አሉ። ተው ተው፣ አስቦላቸው እሺ። ቤታዬ አሁንማ አይሰሙኝም፣ አሁን አይሰሙኝም። ሁላችን ሁላችን እግዚአብሔር ይመስገን። ኧረ ሚካኤል እየተካሄደ ነው በረገቱ ይድረስብን ይላል። ምን እየተካሄደ ውዶቼ? ቀጠሮ ማዘጋጅቼ ነበር እንዲ ከራሴ ጋ። በቃ እውነት እግዚአብሔር ነው ከልቤ ነው። በቃችሁ እግዚአብሔር ያክብርልኝ። ቴንኪዩ እግዚአብሔር ይባርካችሁ፣ እግዚአብሔር ይስጣችሁ። አመሰግናለሁ፣ አመሰግናለሁ። በወጣ ይተካ። ቴንኪዩ ቴንኪዩ። በቃ ስራውን ተውኩት እኮ ወዶቼ፣ ስራውን ተውኩትኝ። በቃ ጋይ ስራውን ትቼዋለሁ፣ ስራውን ትቼዋለሁ። በቃ ቤት ታዬ ይሄ ሁሉ ተሰቶች ከፍለን አንገባም። ትገቢያለሽ ውዴ ትገቢያለሽ ይጠገባል እንዴ ትገቢያለሽ ትገቢያለሽ። ቤታ ወይኔ በየት እጣፈንታ ዛሬ አላጫውትም ጋር ይስበቃ ሐሳቤን ቀይሬያለሁ ውዶች ሐሳቤን ቀየርኩኝ ሐሳቤን ቀየርኩ ውዶች እጣፈንታ አላጫውትም። ሐሳቤን ቀይሬያለሁ እንዳበሉኝ

ከፍላችሁ መግባት ትችላላችሁ ውዶቼ፣ ክፈሉ። ኧረ መድኃኔዓለም ይሄ እኔ ጌም እኔ ጌም እየተጫወትኩ ነው። ጌታን ቤታ ወዲህ ሆድ ነው የሚበሳኝ። ተው እግዚአብሔርን ያው እኔን ለእናንተ ብዬ አምሮብኝ እንዲህ ጸጉሬን አድርጌ ሜካፕ ተቀብቼ መጥቼ በእንባ ፊቴን እንዳለ ሙሉ አጥፍታችሁ ሌላ ወንድላ ቤታ እንዳታመጡ። ተዉ፣ እኔ ወዲ ይብሰኛል። እግዚአብሔርን ቶሎ ነው የሚከፋኝ። ተዉ፣ እንደዚህ አታርጉ እንዴ። ይሄ ሜካፕ ለቆ ደግሞ ጎረምሳው ቤታ ደግሞ እንዳይመጣ እግዚአብሔርን ፍሩ። መካ ውዶች፣ የጣፈንታው ይቅርባችሁ። ምንም እያየዋችሁ ነው። ምገቡን ጉድ አይደላችሁ? ምገቡን ጉድ አይደላችሁ? ቴንኪ ሽ እግዚአብሔር ያክብረልኝ። ምንድነው አላማችሁ? አይ መድኃኒዓለም፣ ራስሽን ተቆጣጠሪ። ቤታ ራስን እኔ ጌታ እንደዚህ አታድርጉን። ክርስቶስ የሆነ ውስጤ እንትን ይለኛል። በኢየሱስ ስም እንጫወት። አሁን እንጫወት። እጣፈን ታላጫውታችሁ ፈታ እንበል ምናምን ወይኔ እግዚአብሔር እኔ ግን አምላክ ማለት ነው ለአንተ እኔ ለአንተ ምን እንደማደርግ አላቅም። ምንም ማድረግ አልችልም። ለፈጣሪ እሱ ለፈጠረኝ ግን ሁሌም እኔ አምላክን አመሰግነዋለሁ። ሁሌም እግዚአብሔር፣ ሁሌ ነው ማመሰግነ በቃ ሁሌም ሁሌም ሁሌም እኔ እኔ ብስማሙ መንፈስ ቅዱስ እኔ ፍቅር አይቻለሁ። እኔ እንደዚህ አይነት እንደዚህ አይነት አላየሁም። ማርያምን ከማታ ጀምሮ ለሁላቸው ቪዲዮ ሰራ ስላልኩኝ ነው ዝም ያልኳቸው፣ ቪዲዮ ሰርቼ በደንብ ነው የማመሰግናችሁ ክርስቶስን። በደንብ ማለት ነው። በደንብ ለሁላችሁም አበበ ከበድ አልልም። ለሁላችሁም ነው ማመሰግነው ማርያምን እግዚአብሔር ለሁላችሁም በቃ አበበም፣ ከበደም፣ ቶሎሳም፣ ጋቢሳም፣ መገርሳም፣ ሀጎስም ማንም አልልም። ጋይስ ለሁላችሁም ቪዲዮ ሰርቼ አመሰግናችኋለሁ እግዚአብሔርን አትሳቁ። ለሁሉ ብሔር ብሔረሰቦች ለሁ ወይኔ ረስቼ ረስቼው ሸምሱዬም ለሱ ሳይቀር ለሁላችሁ ለሁላችሁም ቪዲዮ ለቃለ እግዚአብሔር ይህማ ተመካክራችሁን የመጣችሁት ክርስቲያኖቹ፣ ለክርስቲያን ለሙስሊሞች